ሰላም ጤና ይስጥልን፣ ውድ ኢትዮጵያውያን እንደምን ቆያችሁ እያልን ወደ ሰዓቱ ወደ መረጃ እናልፋለን። በቅድሚያም አበይት ጉዳዮችን እንጠቆማችሁ። በቆቦ አካባቢ ከመከላከያ በተተኮሰ ጥይት ሶስት ሰዎች መገደላቸውን የአይን እማኞች ገለጹ። በጥንቅራችን በዝርዝር የምናየው ነው። በሌላኛው መረጃችን ከአርብ ጀምሮ በሰሜን ተራሮች ብሔራዊ ፓርክ የተከሰተውን የሰደድ እሳት እስካሁን መቆጣጠር አለመቻሉ የተገለጸ ሲሆን ይህ እንዴት ሊሆን እንደቻለ በጥንክራችን በዝርዝር የምናየው ነው። እንዲሁም ከሀገር ውጭ መረጃ ይዘናል። አብረን እንድንቆይ በአክብሮት ጠየቅን። ታዲያ ለቻናሉ አዲስ ከሆኑ ይቀላቀሉን። መሰል መረጃዎችን በፍጥነት እንዲያገኙ የደውል ምልክቱን መጫኑን እንዳይዘነጉ፣ ቪዲዮንም ላይክ በማድረግ ይጀምሩት እያልን በቀጥታ ወደ መሰናዷችን ተሻገርን። በቅድሚያም ወደ ሀገር ውስጥ ዜና ቆቦ አካባቢ ከመከላከያ በተተኮሰ ጥይት ሶስት ሰዎች መገደላቸውን የአይን እማኞች ገለጹ። ሰኞ ሚያዝያ 2 ቀን 2015 መንግስት የክልሉ ልዩ ኃይሎችን አፍርሶ እንደገና ለማደራጀት መወሰኑን ተከትሎ በአማራ ክልል በተፈጠረው አለመግባባት ቆቦ አካባቢ ከመከላከያ በተተኮሰ ጥይት ሶስት ሰዎች መሞታቸውን የዓይን እማኞች ተናግረዋል። የመንግስት ውሳኔን ተከትሎ የመከላከያ ውሳኔውን ለማስፈፀም ስምሪት የወሰደ ሲሆን በአማራ ክልል ባጋጠመው ተቃውሞ በተለያዩ አካባቢዎች መንገዶችም ተዘግተዋል። በዚህም ቆቦ አካባቢ ከመከላከያና መንገድ በዘጉ አካላት መካከል በተፈጠረው አለመግባባት ከመከላከያ በተተኮሰ ጥይት ሶስት ሰዎች ከመገደላቸው በተጨማሪ በአካባቢው ከባድ መሳሪያ ተኩስ መደረጉን የአካባቢ ነዋሪዎችም ተናግረዋል። የከባድ መሳሪያ ተኩስ ከመከላከያ በኩል የሚተኮስ መሆኑን እየተሰማ ሲሆን የተኩስ ልውጡ በመከላከያ ፋኖ ተብሎ በሚጠራው የታጠቀ ኃይልና የመንግስት ውሳኔን አልቀበልም ባሉ የክልሉ ልዩ አባላት መካከል መሆኑን ነዋሪዎችም ገልጸዋል። የተኩስ ልውጡ እንዳሳሰባቸው የጠቆሙት የአካባቢ ነዋሪዎችም ችግሩ ተባብሶ የከፋ ጉዳት እንዳያስከስትም የሚመለከታቸው አካላት ርብርብ እንዲያደርጉም ጠይቀዋል። የፌዴራል መንግስት የክልል ልዩ ኃይሎችን አፍርሶ ወደ መከላከያ ሰራዊት ፌዴራል ፖሊስና፣ በክልል መደበኛ ፖሊስ ለማካተት አማራጮችን ማስቀመጡ አስታውቋል። ይሁን እንጂ በአማራ ክልል ውሳኔው የክልሉ ልዩ ኃይልና ፋኖ የሚባለውን የታጠቀ ኃይል ትጥቅ ለማስፈታትና ለመበተን የተወሰነ ነው በሚል ከፍተኛ ተቃውሞውን ገጥሞታል። በዚህም ባለፉት ቀናት የተቀሰቀሰው ሕዝባዊ ተቃውሞ ዛሬም በተለያዩ አካባቢዎች መቀጠሉን የሚያመለክቱ እንቅስቃሴዎችም እየተደረገ ነው። የክልሉ መንግስት ውሳኔውን በመረጃ ክፍተት ምክንያት በክልሉ ሕዝብ ላይ ከፍተኛ ቅሬታ መፈጠሩን የገለጸ ሲሆን የተሟላ መረጃ ለሕዝብ ለማድረስ ጥረት አደርጋለሁ ቢልም እስካሁን ተቃውሞውን ግን ማስቆም አልቻለም። የክልሉ ህዝብ ተቃውሞ ለማሰማት አደባባይ በወጣበት አጋጣሚ ክልሉ ህወሓትን ጨምሮ ከሌሎች ኃይሎች ስጋት እንዳለበት እየገለጸ ነው። በዚህም የክልሉ ልዩ ኃይልና ፋኖ የተባለው የታጠቀ ኃይል መፍረስና በሌላ ጸጥታ መዋቅር መካተት ወቅታዊነት ላይ ጥያቄነትን አንስቷል። የፌዴራል መንግስት የክልል ልዩ ኃይሎችን በተጠቀሙ የጸጥታ መዋቅሮች ለማደራጀት ያሳለፈውን ውሳኔ ማንኛውን መስዋዕትነት ከፍሎ እንደሚያስፈጽም ጠቅላይ ሚኒስትር አብይ አህመድ በጉዳዩ ላይ በሰጡት መግለጫም አስታውቀዋል። ይህ በእንዲህ እንዳለ ከአርብ ጀምሮ በሰሜን ተራሮች ብሔራዊ ፓርክ የተከሰተው የሰደድ እሳት እስካሁን መቆጣጠር አለመቻሉ ተገለጸ። ከ600 በላይ መከላከያ ሰራዊት አባላት እሳቱን ለማጥፋት መግባታቸውም ተናግሯል። ሰኞ ሚያዝያ 2 ቀን 2015 በሰሜን ጎንደር ዞን በሚገኘው የሰሜን ተራሮች ብሔራዊ ፓርክ ውስጥ ከቁጥጥር ውጭ የሆነ የሰደድ እሳት መጋቢት 29 2015 ከቀኑ 9 ሰዓት መነሻው ባልታወቀ ምክንያት መነሳቱ ተገልጿል። የፓርኩ ጽፈት ቤት ኃላፊ አዛነው ከፍ ያለው እንደተናገሩት እሳቱን ማጥፋት የአካባቢው ማህበረሰብ ቢሞክርም መቆጣጠር አለመቻሉና ተጨማሪ ከ600 በላይ የኢትዮጵያ መከላከያ ሰራዊት አባላት እሳቱን ለማጥፋት መግባታቸውንም ጠቁመዋል። የቦታ አቀማመጡ ገደላማ መሆኑን እሳቱን ለመቆጣጠር ፈተና ሆኖብናል ያሉት ኃላፊው እሳቱ ግጭ ተብሎ በሚጠራው ቦታ በኩል እንደተነሳ ገልጸው እስከ ዛሬ ሚያዚያ 02-2015 ድረስ ከቁጥጥር ውጭ እንደሆነም ገልጸዋል። ስለሆነም በፓርኩ የተነሳውን ሰደድ እሳት ለመቆጣጠር የሚመለከተው አካል አስፈላጊውን ድጋፍ እንዲያደርግ የፓርኩ ጽፈት ቤት ጥሪ ማቅረቡን ከሰሜን ጎንደር ኮሚኒኬሽን ያገኘነው መረጃ ያመለክታል። አሁን ደግሞ ወደ ባህር ማዶ እናልፋለን። ቻይና ታይዋንን በከበባ ለመዝጋት የሚያስችለውን ወታደራዊ ልምምድ ማድረጓ ተነገረ። ቻይና ለሶስተኛ ቀን እያካሄደች ባለችው የጦር ልምምድ ታይዋንን ደሴትን በከበባ መዝጋት የሚመስል ተግባራዊ ልምምድ ማድረጓን ገለጸች። ቻይና በዚህ ወታደራዊ ልምምድ ላይ አውሮፕላንን ተሸካሚ የጦር መርከብ በመጠቀም ተዋጊ ጄቶችን ወደ ታይዋን ለማሰማራት የሚያስችላትን ልምምድም አድርጋለች። ቻይና ሻንዶግ የተባለውን አውሮፕላን ተሸካሚ መርከቧን በጦር ልምምድ መሳተፉን የገለጸች ሲሆን ታይዋንም በምስራቃዊ ክፍሏ ጄቶቹን መመልከቷን ገልጻለች። ቻይና ወታደራዊ ልምምዷን ቅዳሜ ዕለት ማድረግ የጀመረችው የታይዋን ፕሬዚዳንት በካሊፎርኒያ ከአሜሪካ ምክር ቤት አፈጉባኤ ጋር ከተገናኙ በኋላ ነው። ታይዋን ራሷን እንደ ሉዓላዊ ሀገር የምት መለከት ሲሆን ቻይና ግን የራሷ አማጺ ተገንጣይ ግዛት እንደሆነችና አስፈላጊ ከሆነ በኃይል እንደምትጠቀልላት ስትገልጽም ቆይታለች። ዛሬ ሰኞ ታይዋን በዙሪያዋ ሰባ የጦር አውሮፕላኖችና 11 መርከቦች ደግሞ በባህር ላይ ተሰማርተው እንደነበረ፣ እንዲሁም ተዋጊ ጄቶች ከዚህ በፊት ባልተለመደ ሁኔታ በምስራቅ በኩል ጥቃት የመፈፀም ልምድ ሲያደርጉ እንደነበረ ገልጻለች። የቻይና ጦር ሰራዊት ሰኞ እለት በተካሄደው የጦር ልምምድ ላይ ሻንዶን የተባለችው አውሮፕላን ተሸካሚ መርከብ መሳተፉን ባወጣው መግለጫ አረጋግጧል። ሮም ለልምምድ እውነተኛ ጥይት ጥቅም ላይ መዋሉንና ወሳኝ ተብሎ በተዘጋጁ ምስል ኢላማዎች ላይ ተከታታይ ጥቃቶችን በመፈጸም ልምምድ ተካሂዷል። ጃፓንም የቻይና ወታደራዊ ልምምድ ማካሄዷን አረጋግጣ ከሻንዶንግ መርከብ ላይ በተነሱ አውሮፕላኖች የአየር ጥቃት ልምምድ ተደርጓል ብላለች። ካለፈው አርብ ጀምሮ እስከው ድረስም ተዋጊ ጄቶችና ሄሊኮፕተሮች 120 ጊዜ ከአውሮፕላን ተሸካሚ መርከብ ላይ ተነስተው ማረፋቸውን የጃፓን መከላከያ ሚኒስተርም ገልጸዋል። ዛሬ ሰኞ አሜሪካ ሚሳኤል አውዳሚ የሆነችውን ዩኤስ ሚሊስ የተባለች መርከብ ከታይዋን 1300 ኪሎ ሜትር ያህል ርቀት ላይ ወደሚገኘው ደቡብ ቻይና ባህር አሰማርታለች። ቻይና ግን ይህ የአሜሪካ መርከብ በህገወጥ ሁኔታ ወደ ባህር ክልል ጥሶ ገብቷል ስትል፣ አሜሪካ ደግሞ የመርከቧ ተልዕኮ ዓለም አቀፍ ህግን ያከበረ ነው ብላለች። አሜሪካ ቻይናን ከታይዋን ፕሬዚዳንት ጉብኝት አንጻር ጸብ ከሚጭር ድርጊት እንድትቆጠብ በተደጋጋሚ ስትጠይቅም ቆይታለች። ቻይናም ፕሬዚዳንቷ ከከፍተኛ የአሜሪካ ባለስልጣናት ጋር የሚገናኙ ከሆነ አጸፋዊ እርምጃ እንደምትወስድም አስጠንቅቃም ነበር። ቻይና ይህንን ጥቁር ልምምድ ማድረግ የጀመረችው የፈረንሳዩን ፕሬዚዳንት ኢማኑኤል ማክሮን እና የአውሮፓ ሕብረት ኮሚሽን ፕሬዚዳንትን እንዲሁም ሌሎችን ጨምሮ ከፍተኛ የውጭ ሀገራት ባለስልጣናትን አስተናግዳ ከሸኘች በኋላ ነው። የፈረንሳይ ፕሬዚዳንት ከጉብኝታቸው በኋላ በታይዋን የተነሳ በአሜሪካና በቻይና መካከል በሚፈጠረው ፍጥጫ ውስጥ አውሮፓ እንዳትገባ መናገራቸው ትችትንም አስከትሎባቸዋል። የቻይና የጦር ልምምድ የተጀመረው የታይዋን ፕሬዚዳንት በአሜሪካና በአካባቢው ሀገራት ያደረጉትን የአስር ቀናት ጉብኝት አጠናቀው ከተመለሱ በኋላ ቅዳሜ ዕለት ነው። የታይዋኗ ፕሬዚዳንት በአሜሪካ መንግስት የስልጣን ተዋረዱ ሶስተኛ ሰው ከሆኑት ከአፈጉባኤ ጉባኤ ኬቨንጋ ተገናኝተው ተዋይተዋል። ባለፈው ዓመት ናሲ ላይ የቀድሞ የአሜሪካ ምክር ቤት አፈ ጉባኤ ናንሲ ፔሎሲ በታይዋን ጉብኝት ማድረጋቸውን ተከትሎ ቻይና ታይቶ የማይታወቅ ወታደራዊ ልምምድ በታይዋን ዙሪያ አድርጋም ነበር። በቻይና ሲካሄድ የነበረው የእርስ በርስ ጦርነት የቻይና ኮሚኒስት ፓርቲ የበላይነት ይዞ የቻይና የቀድሞ መሪዎች ወደ ደሴቲቱ ካፈገፈጉበት ከአውሮፓውያኑ 1949 ጀምሮ የታይዋን ህጋዊ ሰውነት አወዛጋቢ ሆኖ ቆይቷል። የአሁኑ ና ፕሬዚዳንት በቅርቡ እንደተናገሩት ታይዋንን ከቻይና ጋር መልሶ ማዋሃድ ተግባራዊ መሆን አለበት ብለውም ተናግረዋል። ውድ ቤተሰቦች ለእሳቱ ያዝነው መረጃ ይህንን ይመስል ነበረ። በሌላ መረጃ እስክንገናኝ ድረስ ጤና